ሰላም ሰላም፣ ክቡራንና ክቡራት ውድ ተመልካቾቻችን እንዴት ናችሁ? የታላቁ አትሌት ሻለቃ ኃይሌ ገብረስላሴ ልጅ ሜላት ኃይሌ ገብረስላሴ ከአባዮሚ እርቶሚ ጋር በመሆን የአባቷን የግለ ታሪክ መጽሐፍ ከሁለት ወራት በኋላ ነሐሴ ላይ ለንባብ ልታበቃ መሆኑን አሳውቃለች። መጽሐፉ እስኪደርሰን በዛሬው ቆይታችን ጥቂት ስለ ታላቁ አትሌት ኃይሌ ገብረስላሴ የሕይወት ታሪክ ወደ እናንተ እናደርሳለን። መልካም ጊዜ፣ መልካም ቆይታ ይሆንላችሁ። ስመ ገናናው ታላቁ አትሌት ሻለቃ ኃይሌ ገብረስላሴ ከአባቱ ገብረስላሴ በቀለና ከእናቱ ከወይዘሮ አየለች ደገፋ በኦሮሚያ ክልል አርሲ ዞን ተወለደ። ኃይሌ እንደ አብዛኛው ኢትዮጵያዊ የገጠር ልጆች ከትምህርቱ ጎን ለጎን በእርሻና በከብተረኝነት ቤተሰቦቹን እያገለገለን ያደገው አትሌት ኃይሌ ታላቅ አትሌት የመሆንን ጉዳይ አስቦትም አልሞትም አውቅም ነበር። ወደ ታላቅነት ያደረሰው እጠፈንተና ትጋት እንዲሁ ብርታቱ ነው። ኃይሌ ገብረ ስላሴ ወደ ሩጫ ዓለም የገባው በአሰላ ከተማ አንደኛ ደረጃ ትምህርት ቤት ተማሪ በነበረበት ጊዜ ነው። ለኃይሌ ገብረ ሥላሴ የሩጫን ትምህርት ያስተማረውና የትኩረት አቅጣጫውን አዙሮ ያሳየው ለትምህርት ቤቶች ውድድር ያደርግ የነበረው ታላቅ ወንድሙ ተክሌ ገብረ ሥላሴ ነው። ኃይሌ ገብረ ሥላሴ ለመጀመሪያ ጊዜ በውድድር ተሳትፎ ያሸነፈው በ1980 ዓ ም ለስፖርት ኪድ ውድድር ወጣቶችን መልምሎ ሥልጠና ይሰጥ የነበረው ማዕከል ባዘጋጀው የ1500 ሜትር ሩጫ ላይ ነበር። ከዛ ውድድር በኋላ የኃይሌ ገብረ ሥላሴ ታላቅነትና የክብር ጉዞ ወለል ብሎ መከፈት ጀመረ። ኃይሌ ገብረ ሥላሴ በሩጫ ዘመኑ በጠቅላላው ሀያሰባት ያህል ክብረ ወሰኖችን ሰብሯል። ኃይሌ ገብረ ሥላሴ በመጀመሪያ የዓለም አቀፍ አትሌቲክስ ጉዞ ወቅት አዘውትሮ የተሳተፍባቸው የነበሩት ርቀቶች 10,000 ሜትርና 5,000 ሜትሮች ሲሆኑ 3,000ና ማራቶንም በርካታ ድሎችን ካስመዘገብባቸው ውድድሮች ተርታ የሚመደቡ ናቸው። ታላቁ አትሌት ሻለቃ ኃይሌ ገብረ ሥላሴ በ1996ና በ2000 ዓ ም ሁለት የኦሎምፒክ ወርቆችን እንዲሁም በ1993፣ በ1994፣ በ1995ና በ1997 አራት የዓለም ሻምፒዮና ያሸነፈ ሲሆን በሩጫ ዘመኑ የ2008 የማራቶን ወርልድ ሪከርድን ጨምሮ 27 የዓለም አቀፍ ሪከርዶችን በእጁ አስገብቷል። ኃይሌ ገብረ ሥላሴ እሱን ተከትለው ለመጡት እነ ቀነኒሳ በቀለን ጨምሮ ለበርካታ አትሌቶች መነሳሳትን የፈጠረና አርያ በመሆን ብዙ ነገር ማስተላለፍ የቻለ ታላቁ ሩጫን በኢትዮጵያ በመመስረትና በማስተዋወቅ በርካታ አትሌቶችና ስፖርት ወዳድ ቤተሰቦች ተሳትፎ እንዲያደርጉ ያስቻለ ታላቅ ሰው ነው። ኃይሌ ገብረስላሴ ሻለቃ አትሌት ኃይሌ ገብረስላሴ መደበኛ ተግባሩ ከሆነው ከሩጫው ሙያው በተጓዳኝ በማኅበራዊ ኑሮ ያለው ተሳትፎ እጅግ እጅግ የላቀ ነው። በትላልቅ ስብሰባዎች፣ በእምነት ቦታዎች፣ በመገናኛ ብዙሃን በትላላቅ ክብረ በዓላት ሁሉ እየተገኘ አርአዊ ንግግሮችን አድርጓል። ዛሬም ይህንኑ ተግባር ደግሞ ደጋግሞ ሲያደርገው ይታያል። አትሌት ኃይሌ ገብረ ሥላሴ አመለሸጋ ተጫዋች፣ ሳቂታና ብዙዎች የሚመሰክሩለት ሀገር ወዳድ ኢትዮጵያዊ ነው። በሯጭነት ዘመኑ ለውድድር በሄደባቸው የተለያዩ ክፍለ ዓለማት ታላላቅ ውድድሮችን በማሸነፍ የሀገራችንን ባንዲራ ከፍ አድርጎ እያውለበለበና እየለበሰ በረሃብና በጦርነት የጎደፈውን የአገራችን ኢትዮጵያን ስም ለመቀየር ብዙ የጣረ የሞከረም ነው። በሌላ መልኩ ከውድድር በአሸናፊነት የሚያገኛቸውን ገንዘቦች ለአገሩ ልማት እንዲውል በማድረግና ባቋቋማቸው የንግድ ድርጅቶች ለብዙ ዜጎች የሥራ እድል በመክፈት የሚጠበቅበትን የዜግነት ድርሻ እየተወጣም ይገኛል። ኃይሌ ገብረ ሥላሴ በየጊዜው ለሚደርሱ ሀገራዊ ችግሮች፣ የተፈጥሮ አደጋዎችና የግለሰብ ችግሮች በግንባር ቀደምትነት ፈጥነው ከሚደርሱ ዜጎች መካከል ቀዳሚውም ነው። ከእርዳታ ጋር በተገናኘ ከሚታወሱለት ልዩ አጋጣሚዎች መካከል በ1989 ዓ ም አዋሽ ወንዝ ባስከተለው የጎርፍ አደጋ ሳቢያ ከቤት ንብረታቸው የተፈናቀሉ ወገኖችን ችግር በማሰብ ለሰርግ ሥነ ሥርዓቱ ሊያውለው የታቀደውን ገንዘብ ረድቷል። ኃይሌ ገብረሥላሴ በወቅቱ ሕዝቤ እንደዚህ አይነት ጉዳት ደርሶበት እኔ ልጨፍር ከበሮ ልደልቅ አልችልም። በመሆኑም ሰርጉን በመሰረዝ ለሰርግ ልናወጣው የነበረውን ገንዘብ አልባሳት፣ ዘይትና አልሚ ምግቦችን ገዝተን ችግሩ ወደተፈጠረበት አካባቢ ልከናል ብሎም ነበር። ሻለቃ ኃይሌ ገብረስላሴ በአትሌቲክሱ ዘርፍ ለሀገራችን ባበረከቱ አስተዋጽኦ ብዙዎች የሚያደንቁትና የሚወዱት ሰው ነው። ቢሆንም ግን በተደጋጋሚ የሚተችበትና የሚታማበት አንዲት ጉዳይ አለች። ይኸውም ኃይሌ ገብረ ስላሴ ስስታምና ገንዘብ ቋጣሪ ነው መባሉ ነው። ኃይሌ ከየት እንዳመጡት ባያውቅም ብዙ ወገኖች እንደዚህ እንደሚሉት ያውቃል። በሚዲያ ደረጃም ስስታምና ገንዘብ ቋጣሪ ነህ ይባላል ተብሎ ከአንድ ሁለት ሶስት ጊዜ ተጠይቆ ያውቅ። ታላቁ አትሌት ቀለል አድርጎ ገንዘብ ላይም ሆነ በግል ኑሮዬ ላይ ያለኝ አቋም ጠንካራ ነው ሰዎች መቼም ቢሆን መተቸታቸውን አያቆሙምና ራሴን በመሆን ነው የማምነው ብሎ መልሷል ታላቁ አትሌት ሻለቃ ኃይሌ ገብረስላሴ። ውድ ተመልካቾቻችን፣ በታላቁ አትሌት ሻለቃ ኃይሌ ገብረስላሴ ሕይወት ዙሪያ ያቀረብንላችሁ አጭር የሕይወት ታሪክ እዚች ጋር ተጠናቋል። በቀጣይ በሌሎች ስራዎች እስክንገናኝ መልካም ቆይታ ይሁንላችሁ እያል ላይክ፣ ሼር እና ኮመንት በማድረግ እንድታበረታቱን ስንል በአክብሮት እንጠይቃለን። መልካም ጊዜ።